ሰዎች ደግሞ ልጆችን ከሞት ታስነሻለሽ አልኳት። አስነሳቻቸው። ከአስር አመት በኋላ ነው ልጅ ያገኘሁት። ስመጣ በጣም አዝኝ ነበር የመጣሁት። ከሆስፒታል ስመጣ ምርመራዎች አድርጌ ነበርና በቃ ሐኪሞቹ ከአቅማቸው በላይ ስለሆነ የዘር ምርመራ ማድረግ አለብሽ እንደ ሀገር ሄደሽ ነው የተባልኩት። እነዛ ስባል ቀጥታ እዚህ ነው የመጣሁት እዚህ ጋር ስዕል አድነዋለና ተንበርክኬ ለረጅም ሰዓት እኔ ስለምዘረመን ነው የሚያወሩት። የኔ ዘር አንችነሽ እኔ ከአንቺ ውጭ ዘር አላውቅም። ዘር አንቺ ነሽ፣ ስጪኝ መቃ መቃብያት አልቅሽ ወጣ። ከዛ በሚቀጥለው ጊዜ ንግሥ ነበርና መጥቼ እዛ ጋር ዛፋ አለች እና ዛፏ ጋር ሆኜ ሰዎች ምስክርነት ሲሰጡ እኔ በስልኬ ምስክርነት እየሰጠ ነበረ የዛሬ ዓመት ልጅ ትሰጭኛለች መጥቼ ደግሞ ምስክርነት ሰጥሻለሁ ብያት ማለት ነው እና ለሁላችሁ እምላችሁ እመኑ ያመናችሁትን ነገር ሁሎ ታደረግላችኋለች ለእኔ ከባዱን ነገር ነው ያደረገችልኝ እና በአመቱ ልጅ እንዳረገዝኩኝ ተነገረኝ ሆስፒታል ሄጄ አንድ ልጅ ነው የጠየቅኳት፣ እኔ መንታ አደረገችልኝ። እዚህ ጋር በቃ ነገር በጣም ከባድ ጊዜ ነበር ያሳለፍኩት በእርግዝናዬ በጣም ከባድ ጊዜ ነበረ። ያው ታውቃላችሁ፣ ሴቶች ሶስት ወሩ ድረስ ከባድ ነው። እሱ እንዳለ ሆኖ ግን አራት ወር፣ አምስት ወር ላይ በጣም ከባድ ጊዜ ነበር ለእኔ። የመጀመሪያ ነው፣ ምንም ነገር አላውቅም። ሌሊት ላይ የምትጀመረኝ አምስት ወር ነው በደንብ እንድታዳምጡኝ ነው የምፈልገው አምስት ወር ላይ የምትጀመረኝ በጣም ከባድ ነበረ ሌሊት ሰባት ሰዓት ላይ ነው ምጥ የጀመረኝ እኔ አላውቅም ምጥም እንደሆነም አላውቅም በአምስት ወር ደግሞ እንደዚህ አይነት ነገር የለም ለካ ማዕፀኔ ከፍቶ ነው ደም ፈሰሰኝ በጣም ነው የደነገጥኩትና ባኞ ቤት ውስጥ ገብቼ ተመርቅቄ እናቴ ምንድን ነው ማየው እንዳልዋረድብሽ እባክሽን ሸፍኝ አልኳትና ከዚህ ወሰድኩት የቅቤ እምነቷን እንደ ሆዴን ማፀኔ ነው ሁሉ ተቀባባውት በቃ ማፀኔ ከፍቷል። ግን ተኛው። ጠዋት ነው ሆስፒታል ሄድኩት። ሆስፒታል ሲሄድ እንግዲህ ባለሙያዎች ካላችሁ ታውቃላችሁ፣ ሶስት ኢንች ከፍቷል ማፀኔ። ከዛ በቃ ዶክተሩ ምንም ማረግልሽ ነገር የለኝም ግን በቃ እንሞክር እግዚአብሔር ይረዳናል ጸልዩ አለን። ከዛ ተሰፋው ማፀን መቋጠር ይባላል። ማፀኔ ተቋጠረልኝ አምስት ወር ላይ ነው ይሄንን የምነግራችሁ። እያለ እያለ በጣም ከባድ ሆነ። ሆስፒታል ነው ያሳለፍኩት። ስድስት ወር ላይ ልጆቼ ተወለዱ። እንድታዳምጡኝ የፈለኩት ለዚህ ነው፣ የእግዚአብሔርን ተአምር፣ የእግዚአብሔር ማዳን፣ እግዚአብሔር ካለ ምንም ነገር እንደማይቆም እንድታቁ ነው ፈልገው። ስድስት ወር ላይ ልጆቼ ተወለዱ። ሲወለዱ አንድ ኪሎ አይሞሉ ስድስት መቶ ስልሳ አምስት ግራም እና ሰባት መቶ ሀምሳ ግራም ናቸው ማለት ለማየት እንኳን ይከብዳሉ፣ እንኳን ሰው ይሆናሉ ብሎ ለማሰብ። እግዚአብሔር ግን ተአምረኛ ነው። መቤቴ ማርያም ትችላለች። ልጆቼ ሶስት ወር ሙቀት ውስጥ ወደ ቤታቸው ሄዱ። ወደ ቤት ውስጥ ስርቋቸው እልል ብላቸው አምስት ይህን ነገር ስነግራችሁ ሶስት ወሩ ቀላል አይደለም፣ በጣም ከባድ ጊዜ ነው። የመቤቴ ምስል አጠገባቸው አድርጌ የአቡነ ጸጌ ዮሐንስ ምስል አጠገባቸው አድርጌ በየቀኑ በጣም ከባድ ነው። በመሀል መተንፈስ ይረሳሉ፣ በመሀል ይሞታሉ። በቃ እግዚአብሔር ይረዳኝና እና ድጋሚ ይነሳሉ። ብዙ መከራ አሳልፌያለሁ፣ ግን እመቤቴ ከኔ ጋ ነበረች እና ተስፋ እንዳትቆርጡ ምንም አይነት ነገር ውስጥ ብትኖሩ እግዚአብሔር ይችላል። ይህ እንድታውቁ ነው። እዛ ጋ አሁን አስፈቅጃችሁ የመጣችሁት ሁሉ አመሰግናችኋለሁ። ብዙ መከራ አሳልፍ ያለው፣ ዛሬ ግን እግዚአብሔር ይመስገን ልጆቼ አራት ኪሎ ከምናምን ሆነውልኛል። በዛ በጭንቅ ሰዓቴ በቃ ልጆቼ እንደሚሞቱ ሰው ተስፋ ሲያደርግ፣ እኔ ግን መቤቴን አምናት ነበር። እግዚአብሔር ትችላለ እለው ነበር እና ለመቤቴ ቃል ገባሁላት፣ ቃል ለሰማይ ለምድር ልጆቼን አንቺ ጋር አምጥቼ ነው ክርስትና ማስነሱ አንቺ ደግሞ ልጆቼን ከሞት አስነሻለች፣ አልኳት አስነሳቻቸው። እና እግዚአብሔር አምላክ ሁሉን ነገር አድርጎልኝ እመቤቴ ማርያም ደግሞ አሟልታለኝ። ነገ ክርስትና ላስነሳ ሁለቱንም ልጆቼን ይዤ እመጣለሁ። እኔ እኔን ሰማች። የጭንቃ ማላጇ ለሁላችሁም ትድረስላችሁ እኔ አጢአተኛ ነኝ ተስፋ እንዳትቆርጡ ልባችሁን አጽኑ ጸሎት አድርጉ በርቱ እመቤቴ ትችላለች በጣም ትችላለች እልል ብላችሁ መስክኑ